ለምሳሌ አንዳንድ ቤት ስትገቡ በሽታን በጣም ነው የሚፈሩት። ለዚህ ነው የመድኃኒት መዓት እዛ ቤት ውስጥ አለ፣ ከትንሽ እስከ ትልቁበት የምትፈራውን ነገር ነው አትራክት የምታረገው። አንድ ቀን አሁ ልትጸልይ ትችላለህ፣ አንድ ሳምንት ልትጸልይ ትችላለህ፣ አንድ ወር ልጾም ትችላለህ። ከሆነ ሲዝም በኋላ ግን ሳታውቀው አንተ በሆነ አትሞስፌር እየተበከልክ ራስን ታገኘዋለህ። የተተከላችሁበት ስፍራ ብዙዎቻችሁ ሮንግን ኮኔክት ያደረጋችሁት ፐርሰን ሮንግ። ችግር የለም እኮ እያገለገልክም መጠጣት ትችላል። ችግር የለም እያገለገልክም እኮ እንደዚህ እንደዚህ ነገሮችን ነገሮች ማድረግ ትችላል። ዴይቫ ሶታ በኢደን ሃማሽያታ ሊጎድ። ሰላም የተወደዳችሁ ፋሚሊ የጋድስ ቮይስ ፎር ኔሽን ተመልካቾች እንዴት ናችሁ? ሁሉ መልካም ጌታ የተባረከ ይሁን። እኔ በጣም ከፍ እያልኩኝ ነው። እግዚአብሔር በብዙ እየረዳኝ ነው። ኢየሱስ ጌታ ነው። ዛሬ የብዙዎቻችሁ ጥያቄ የሆነው ልመልስ ነው የመጣሁት። ስለዚህ በደንብ አድርጋችሁ እንድታደምጡኝ እፈልጋለሁ። ከዚህ በፊት በምለቃቸው ቪዲዮዎች ላይ እየተባረካችሁ እንደሆነ ኮሜንት ላይ እያየሁኝ ነው። ፐርሰናልም እየነገራችሁኝ ያላችሁ ሰዎች ጌታ አብዝቶ ይባርካችሁ። ግን አሁንም ላይክ እያደረጋችሁ አይደለም፣ ሼር እያደረጋችሁ አይደለም። ቪዲዮዎች በደንብ መታየት አለባቸው፣ ከዚህ በኋላ እኔም በደንብ አድርጌ ስለምለቅ ማለት ነው። ይህንን ለምታደርጉ እግዚአብሔር አብዝቶ ይባርካችሁ። ዛሬ የማስተምራችሁ ማለት ነው በውስጤ ያለው ጸጋ እየተገለጠ አይደለም። በውስጣችሁ ያለው ጸጋ እንዳይገለጥ ከሚያደርጉ ማለት ነው ሶስት ነጥቦችን ነው ዛሬ የምነግራችሁ። ስለዚህ እናንተ ደግሞ ማለት ነው ተቃራኒውን እየፈለጋችሁ፣ ኦኬ ይሄ ነገር እንዲገለጥ ያደርገዋል እያላችሁ መሄድ ትችላላችሁ። እኔ ጀስት በኔጌቲቭ አድርጌ ልጀምር ብዬ ነው። ስለዚህ ማለት ነው ጸጋችሁ እንዳይገለጥ የሚያደርገው ምንድን ነው? የመጀመሪያው ነገር ፍርሃት ይባላል። ፊር አሁን ይህንን ብዙዎቻችሁ እናውቀዋለን። አው የሚይዘኝ ይሄ ነው ልትሉ ትችላላችሁ። ግን ዛሬ ስነግራችሁ እግዚአብሔር ከሆነ ነገር ነፃ እንደሚያወጣችሁ አምናለሁ። አኖይንቲንግ ፍሎ እንዳያደርግ ቀባት ፍሎ እንዳያደርግ ከሚያደርጉ ነገሮች የመጀመሪያው ፍርሃት ነው። ፍርሃት ባለበት ቦታ ላይ ሁሉ አኖይንቲንግ ፍሎ አያደርግም፣ ግሬስ በኃይል አይገለጥም። በደንብ አሳያችኋለሁ። አብዛኛው ጊዜ ማለት ነው ፍርሃት የጨለማ ዓለም በር ነው። በተቃራኒው እምነት ደግሞ የእግዚአብሔር ዓለም በር ነው። ከመንፈስ ዓለም ብዙ ነገር ሪሲቭ የምታደርጉት በምንድን ነው? በእምነት ነው። በተቃራኒው ደግሞ ጨለመው የጨለመው ዓለም ወደ እናንተ ብዙ ጊዜ ፈልጎ የሚገባው ምን ሲያገኝ ነው? ፍርሃት ሲያገኝ ነው። ያው ስለ ፍርሃት ትንሽ ነገር ልንገራችሁ ብዬ ነው። ፍርሃት በባህሪው በደንብ ይነን ስሙ። ፍርሃት በባህሪው አትራክት ያደርጋል፣ ይስባል። እዮብ እንደዚህ አለ፣ የፈራሁት ነገር ደረሰብኝ። የፈራሁት ነገር ስለዚህ ኢዮብ ይፈራ የነበረው ነገር ነበር ማለት ነው። ዘን ያ ነው አትራክት ያደረገው ወደ ህይወቱ። የምትፈሩት ነገር ሁል ጊዜ አትራክት ያደርጋል። የፈራሁት ነገር ደርሶብኛል ያለ። የምትፈሩት ነገር ሁል ጊዜ አትራክት ያደርጋል ወደ ህይወታችሁ። መፍራት ያለባችሁ አንድና አንድ ነገር ብቻ ነው፣ እሱም እግዚአብሔርን ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል መጽሐፍ። ልትፈሩ የሚገባው ነገር ቢኖር ራሱ ጋድን ጋድን ስትፈሩት፣ ወደ ህይወታችሁ አትራክት የምታደርጉት ራሱ እግዚአብሔርን ነው። የምትፈራ ውድቀትን ከሆነ አትራክት የምታደረገው ውድቀትን ነው። ለምሳሌ አንዳንድ ቤት ስትገቡ በሽታን በጣም ነው የሚፈሩት። ለዚህ ነው የመድኃኒት መዓት እዛ ቤት ውስጥ አለ፣ ከትንሽ እስከ ትልቁ ማለት ነው። በሽታን ይፈራል አንዳንዱ ደግሞ መበልጠ ግን ይፈራሉ። ገንዘብ መጥቶ ቢያጠፋኝስ የሚሉ ሰዎች እኔ አይቻሉ። ስለዚህ ማለት ነው እነሱ አትራክት የሚያደርጉት ፖቨርቲ ነው። ይህን ማወቅ አለባችሁ። የምትፈራውን ነገር ነው አትራክት የምታደርገው። ስለዚህ ማለት ነው አገልግሎታችሁ ላይ በውስጣችሁ ጸጋ እንዳይገለጥ ማለት ነው እንደዚህ በሆንስ ብሳሳትስ፣ እንዲህ በሆንስ ስትሉ አትራክት የምታደርጉት ቅባቱ እንዳይመስላችሁ አትራክት የምታደርጉት ያንን ፊርም ነው። ከዲቫሶታ ቤሊቬኖናሲያነ ዴቫሶታ በኢደን ሃማሽያታ ሊጎደ የፍርሃትን መንፈስ በኢየሱስ ስም ከህይወታችሁ ላይ የተሰበረ ነው። አስተውሳለሁ ጌታ ሲናገረኝ ማለት ነው። በእርግጥ ከዛም በፊት እግዚአብሔር ብዙ ጊዜ ተናግሮኝ ነበር። ይሄ ግን ለእኔ ጀስት እንደ ጉባኤ ለመጀመሪያ ጊዜ ነበር። በህይወት እናይ ተናገረኝ እንደዚህ ብሎ ነበረ። የሚቀጥለው ቅዳሜ ፕሮግራም ላይ የድሮ ነው ምላቸው የዛሬ ስንት ዓመት አይ ቲንክ ዘጠነኛ ክፍል እያለሁኝ ማለት ነው። እዛ ጉባኤ ላይ ልጆች በመንፈስ ይሞላሉ በአዳዲስ ቋንቋዎች ያወራሉ ሂድጅን ጀንጨ ይህንን ስበክ ይህንን እግዚአብሔር አደርጋለሁ ብሎ ሲነግረኝ ፈርስት ታይም ስለነበር፣ እንደ ጉባኤ ፐርሰናል አይደለም፣ እንደ ጉባኤ በጣም ፈርቼ ነበረ። ምክንያቱም እዛ ጉባኤ ላይ ወጥቼ እንኳን ለመስበክ ብዙ ድፍረት አልነበረኝ። ከዛ ነው ለመሪዎች እግዚአብሔር የተናገረኝ ነገር አለ ብዬ ቦልድሊ ተናገርኩኝ በድፍረት ተናገርኩኝ። በሳምንቱ ኦልሞስት ኦል ማለት ይቻላል ከጥቂት ሰዎች በስተቀር ብዙ ሰው በእግዚአብሔር መንፈስ ተሞላ፣ በልሳኖች ተናገሩ፣ ትንቢትን ተናገሩ። በጣም ብዙ ሰው የሚናገረው ጥቂት ሶስት አራት የሚያክሉ ሰው ነበር። ኦልሞስት ከሰላሳ ምናምን በለ አይዶን ቁጥሩን አምኖሹር እርግጠኛ አይደለሁም፣ ግን ብዙዎች ተሞሉ። ስለዚህ ያንን ድምፅ ሰምቼ ባለንቀሳቀስ ኑሮ ሁል ጊዜ ፈሪ እየሆንኩኝ ይቀጥል ነበር። አሁን እግዚአብሔር እኮ እናንተ ውስጥ ከባድ ድምፅ ከባድ ጥሪ እግዚአብሔር እናንተ ውስጥ አስቀምጧል፣ ግን እየፈራችሁ ይከናወን ይሁን ይሳካ ይሁን የእውነት እግዚአብሔር ከኔ ጋር ይሁን እያላችሁ ትፈራላችሁ። ለዚህ ነው ባይዞ ባይብል ላይ ማለት ነው። ለሙሴም ለጌዲዮንም እግዚአብሔር ሊሰራባቸው ሲፈልግ ቀድሞ እንደዚህ ይላቸዋል። እኔ ከእናንተ ጋር ነኝ። በቃ አትፍሩን። እኔ ከእናንተ ጋር ነኝ። እግዚአብሔር ከእናንተ ጋር ነው የሚል ድምፅ ነው ይመጣል። ስለዚህ እግዚአብሔር በምልክት ያሳያቸው ነበር። አዲስ ኪዳን ላይ ለዘካርያስ ለነዛ ለረኞች አትፍሩ የሚል ድምፅ ነው የመጣው። ብዙ ቦታ አትፍሩ የሚል ድምፅ ታያላችሁ ባይብል ላይ ማለት ነው። ስለዚህ ማለት ነው ፍርሃት ስለሚገድባችሁ ማለት ነው ቀድሞ እግዚአብሔር እኔ ከእናንተ ጋር ነው ይላል። በእውነት ነው የምላችሁ? መዘመር ነው የምትፈልጊው ውስጥሽ እየገፋኩ ነው ፑሽ እያደረገ ነው በኃይል ማገልገል ውስጥ ፑሽ እያደረገ ነው አሁን ይህንን የማውራው በስሜት ላይ ላሉ ሰዎች አይደለም ከውስጥ ፑሽ እየተደረጉ ያሉ ሰዎች ውጡ እያላቸው ያሉ ሰዎች አሉ ግን እነዚህ ሰዎች እስቲል ፍርሃት ውስጥ ናቸው ፍርሃቱን ስበር እናውጣ ተንቀሳቀስ እግዚአብሔር ታምራትም አድርጊ ነው። ወደ ሁለተኛው ሄድ። ሁለተኛው ስሙኝን፣ ስፍራ ነው ስፍራ። መጽሐፍ ሲናገር መዝሙረ ዳዊት ምዕራፍ አንድ ላይ ሁላችሁም ታውቁታላችሁ። ምስጉን ነው በክፎች ምክር ያለ ሄደ ይላል። ወደ ታች ስትወርዱ ደግሞ በወንዝ ዳር እንደተተከለች ፍሬዋ በየጊዜው እንደምትሰጥ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። የተተከልክበት ፕሌስ ራይት ከሆነ አንተ ውስጥ ያለው አለመገለጥ አይችልም። አንተ ውስጥ ያለው አለመውጣት አይችልም። እውነቴን ነው የምነግራችሁ። በእርግጥ ሲዝን የሚባል ነገር አለ። እግዚአብሔር ሲዝን ጠብቆ ያንቀሳቅሳችኋል። ሲዝን ይጠብቃል ጌታ፣ ሁሉን ነገር በሲዝን ስለሚያደርግ ነገር ግን አንዳንዶች ሲዝን አይደለም። የአብዛኞቹን ሳይው ሲዝን እንኳን አይደለም ታስረው ነው የተቀመጡት። ለምን ስፍራቸው ትክክለኛ ፕሌስ አይደለም። ኤግዛምፕል፣ ምሳሌ ልስጣችሁ። አንተ ውስጥ የፕሮፌቲክ ግሬስ ጥሪ ተቀምጦ ሰዎችን ነፃ እንድታወጣ እግዚአብሔር ጠርቶ ይህንን የሚቃወሙ ሰዎች መካከል ላይ ተተክለ በፍጹም ፍሬ ልታፈራ ትችላል ወይም ነፃ ወጣ ታይም ወይም የተነበይክ ታይም ይቃውመሃል። አንተም እንደነሱ ጀመርክ እንደ አንተም እንደዚህ ልታደረግ ብዙ ነገር ትባላል። የዛን ጊዜ እምነትን ሉዝ ታደርጋለ፣ ፍሬ አታፈራ፣ ይቀልባሃል። ከዚህ በፊት የተናገርኩት አንድ ቴስቲሞኒ ምስክርነት ነበረ። ብዙ ጊዜ እናገረዋለሁ። እኔ ውስጥ ያለውን ማስቆም የፈለጉ ሰዎች ነበሩ። እኔ እግዚአብሔር እየተናገረኝ ነው፣ እግዚአብሔር እያወራኝ ነው። ግን እነዚህ ሰዎች መጥተው እንደዚህ አሉኝ፣ ይሄ ትንቢት የምትለው ነገር እግዚአብሔር ተናገረ የምትለው ነገር ሮንግ ነው። ይሄ የእውነት ነው ምነግራችሁ። ዲስከሬጅ ሆኜ ተስፋ ቆርጬ ሎራት ትዝ ይለኛል። ቸርች መላለሳለሁ፣ ግን ተስፋ ቆርጫለሁ። ውስጤ ግን ስቲል ይጮ ነበረ። እግዚአብሔር አንድ ሰው ነው ወደ ህይወት የላከው ያ ሰው እየሄድኩበት ያለው መንገድ ውስጥ እየጮህ ያለው መንገድ ከእግዚአብሔር እንደሆነ አይኔ ንከፈታልኝ። ከዛ በኋላ እግዚአብሔር በብዙ ምልክቶች አጻና አሁን የተተከልኩበት ስፍራ በዛው ቀጥዬ ቢሆን ግን እኔ ውስጥ ያለው ነገር ገለውታል። ብዙ እንደዚህ ፕሪችም ላላደርግ እችል ነበረ። የተተከላችሁበት ስፍራ ብዙዎቻችሁን ሮንግ ነው። ኮኔክት ያደረጋችሁት ፐርሰን ሮንግ ነው። ውጭ እየወጣ ፕሪች ማድረግ መስበክ ነው የምትፈልገው፣ ዙሪያ ላይ ያሉት ሰዎች እንዳለ ይሄ ጩኸት ውስጣቸው የለም። ስለዚህ የተተከልክበት ፕሌስ ሮንግ ነው፣ ሮንግ ነው። እንደነገርኳችሁ ግን ሲዝን የሚባል ነገር እንዳትረሱ እግዚአብሔር በአንድ ጊዜ አይደለም የሚያወጣችሁ ሁሉን ነገር በሲዝን ነው ጌታ የሚያደርገው። የብዙዎቻችሁ ጥያቄ ሊሆን የሚችለው ስፍራይን ታዲያ እንዴት ነው የማውቀው? ሁል ጊዜ የምለው ነገር አለ እግዚአብሔር ኮኔክት ሊያደርግ ሲፈልግ ያን ሰው ወይ ያንን ሰው በተደጋጋሚ በድሪም ታይዋል። ከድሪም ባለፈ ደግሞ የሚያስተምረው ትምህርት እያንዳንዱ ወደ ውስጥ ሰርስሮ ነው የሚገባው አንተ ጋር ላይፍ ሲሆን ታይዋለህ፣ ህይወት ሲሆን ታይዋለህ። ስታወራው ራሱን ታይዋለህ፣ ስትኖረው ራሱን ታይዋለህ። ለምንድነው ወደዚህ ሰው የምሳቦትላል? ለምንድነው ይህንን ሰው ሳልሰማው ማደር የሚከብደኝ? ለምንድነው ይህንን ሰው የምከታተለው እንደዚህ ሌላ ነው ቸርች ግን ለምንድን ነው እንደዚህ ፎሎ ማድረግ ምክንያቱም እኔ ብዙ ጊዜ እልስ ስለነበር የተተከልኩት ሌላ ነው። ይህንን ሰው ግን ለምን እንደምሰማው አላቅም። የእውነት ነው የምነግራችሁ? ጠዋት ሰማለሁ፣ ማታ ሰማለሁ። መንፈሴ በጣም ወደደው። ለካ እኔ ሙሉ ለሙሉ አልገባኝም እንጂ ጋድ ኮኔክት ያደረገኝ ከዛ ፐርሰን ጋር እዚህ ጋር ተይዣለሁ ነው። ይህንን መልቀቅ የለብኝም እዚህ ጋር ደግሞ መንፈሴ ከምንም በላይ እየተሳበ ነው። በጣም እየወደድኩት ነው ከመውደድ ባለፈ ደግሞ የሚናገረውን ሳስተምርም ስኖረውም አይዋለው ዘንድ ያ እግዚአብሔር የሰጣችሁ ፐርሰን በውስጣችሁ የተቀመጠው ግሬስ የሚወጣው በዛ ምክንያት ነው። የእውነት ነው፣ እኔ ምስክር ነኝ። ከእኔ ምስክርነት የምነግራችሁ አብዛኞቻችሁ ወጣቶችም እንደሆናችሁ ስለማቅ ነው የምትሰማው። እኔ ማስተማር አልወድም ነበር፣ በእውነት ነው ምላችሁ እኔ ዙሪያ ላይ ያሉት ሰዎች ያውቃሉ። አብሮኝ ያደጉ ያውቃሉ። አስተማሪም ማስተማርም እጠላ ሰው ነበርኩኝ። ምክንያቱም የሚያስተምሩ ሰዎች በቃ ብዙ በመንፈስ የማይንቀሳቀሱ አይነት ሰዎች ነበር ይመስሉ። እኔ በእርግጥ ያዩዋቸው አብዛኞቹ በእርግጥ ከእንደዚህ አይነት ነገር ጋር የተገናኙ ናቸው። እውነቱን ነው ነገራቸው። ነገር ግን አንድ አስተማሪ ያየው ፕሮፌቲክም ውስጡ አለ ዘንያም ቲቸር ነው። ሲያስተምር ትምህርት እንደዚህ ነው እንዲያልኩኝ ማስተማር እንደዚህ ነው እንዲያልኩኝ መንፈሴ ወደደው ባይዘ አስተማሪም እየጠላሁኝ ማለት ነው። እግዚአብሔር ማለት ነው በተለያየ አገልጋዮች ይናገር ነበር። ብዙዎችን ያስተምራል፣ ብዙ ኔሽን ነፃ ያውጣል እያስተማረ ሲባል ማለት ነው እኔ በጣም እናደር ነበር። ያን አስተማሪ ካየሁኝ በኋላ ግን አንደኛ እየወደድኩት የመጣው ነገር ቲችንግ ነው። አንደኛ እውነቴን የምነግራችሁ ያን ፐርሰን ሚት ሳደርገው ኮኔክት ሳደርግ፣ እኔ ውስጥ ያለው የማስተማር ረሃብ፣ እኔ ውስጥ ያለው የማስተማር ግሬስ በኃይል መውጣት ጀመረ፣ በኃይል መንቀሳቀስ ጀመረ። በእውነት ነው የምላችሁ። ያን ኮኔክት ባላደርግ ነገር ኖሮ ማስተማር በህይወቴ ሳልወድ የምቀር አገልጋይ ነበር መሆን። አሁን አንደኛ መወደው እሱ ምክንያቱም ኮኔክት ያደረኩት የተተከልኩበትን ስፍራ ስለቀየርኩኝ። ብዙዎቻችሁ የማታውቁት ብዙ እናንተ ውስጥ እግዚአብሔር ያስቀመጠው ብዙ ግሬስ አለ። ነገር ግን ፕሌሳችሁ ትክክል ስላልሆነ እነዛ ሁሉ እየተገለጡ አይደለም።

አንተ ለእነሱ ያዘጋጀላቸውን ፐርሰን እንዲያውቁ አይኖቻቸው በኢየሱስ ስም ይከፈት። ማያሲታ ኢደ በቪናና ማሲያ ሃይዶ በቪናና ሲያ ክብር ለጌታ ይሁን። ሶስተኛው ነገር ደግሞ አትሞስፌር ነው። ብዙዎች የተሰጣቸውን የሚጥሉትም የሚያበዙትም ከአትሞስፌር ነው። የእውነት ነው ነግራችሁ የምትጥሉትም የምታበዙትም ከአትሞስፌር የተነሳ ነው የምትቀበሉትም አዲስ ነገር ከአትሞስፌር የተነሳ ነው ከመጽሐፍ ክፍል ላሳያችሁ ሁላችንም ሳኦል እናቋለን ሳኦል የት ነው ሄደው የነቢያት ጉባኤ ገባ የነቢያት ጉባኤ ከገባ በኋላ ይሄ ሰው ተንቢያ ያቀንበዩት ዘመን ነገር ግን እዛ የነቢያት ጉባኤ ላይ ምንድነው ሀፕን ያደረገው እዛ የነቢያት ጉባኤ ላይ ሲገባ ሳኦል መተንበይ ጀመረ። ይሄ የቄስ ልጅ አይደለ እንዴ? ሰው ያውቀዋል፣ ግራ ገባው። በነቢይነቱ ሰው ያውቀው የሚያውቁት አያ ሲጠብቅ ነው። ነገር ግን ከአትሞስፌሩ የተነሳ ከነበረው አትሞስፌር የተነሳ ሳኦል ራሱ መተንበይ ጀመረ። ብዙዎቻችሁ አትሞስፌር ያላችሁበት አትሞስፌር ትክክል አይደለም፣ ራይት አይደለም። እናንተ ውስጥ ያለው ነገር ሁሉ እንዲያወጣ እየከለከለ ያለው ነገር ያላችሁበት አትሞስፌር ነው። ቀላል ኤግዛምፕል ልንገራችሁ። ሰው እቤቱ ፊልም ማየት እየቻለ ቤቱ ፊልም ሲኒማ ይሄዳል። ለምን? አትሞስፌር አለ፣ አዛ አትሞስፌር አለ። ቀላል በጣም ሲምፕል ኤግዛምፕል ሻይ ቤት አፍልተ መጠጣት ስትችል፣ እንውጣ ሻይ እንጠጣ ይባላል። ለምን? ሰዎችን እያየ ስትጮት የራሱ የቻለ አትሞስፌር አለው። አትሞስፌር በጣም ቫሉ ያደርጋል። ለእድገታችሁ ቫሉ ያደርጋል። እስከዛሬ እኔ እግዚአብሔር በብዙ ምረት በብዙ ጥበቃ እዚህ እንዳደረሰኝ ያውቃል። እግዚአብሔር እኔን ለማሳደግ የከተተኝ አትሞስፌር ውስጥ አለ። ዙሪያ ላይ ያሉት ሰዎች የእግዚአብሔርን ክብር የሚራቡ ሰዎች ናቸው። የሚጾሙ የሚጸልዩ ሰዎች ናቸው። በእንደዚህ አይነት ረሃብ የተሞሉ ሰዎች ናቸው። ስለዚህ በነዛ ውስጥ አድጌ ሌላ አይነት ላይፍ ውስጥ ልሆን አልችልም። አትሞስፌር ነው። አንዳንድ የመከርኳቸው ልጆች አሉ አትሞስፌራችሁ ትክክል አይደለም። አትሞስፌራችሁን ጠብቁ። ሩንግ የሆነ አትሞስፌር ውስጥ ነው ያላችሁት። ችግር የለም፣ እግዚአብሔር ከኔ ጋር ነው፣ ጸል ያለው እኮ ምናምን ይላሉ። ከትንሽ ጊዜ በኋላ ጸሎታቸውን ሉዝ አድርገው ህይወታቸውን አተው በብዙ ነገር ውስጥ እየተመሰቃቀሉ ነበር። ለምን አትሞስፌራቸው ሩንግ ነበር። አንድ ቀን ው ልትጸልይ ትችላለ፣ አንድ ሳምንት ልትጸልይ ትችላለ፣ አንድ ወር ልትጾም ትችላለ የሆነ ሲዘን በኋላ ግን ሳታውቀው አንተ በሆነ አትሞስፌር እየተበከልክ ራስን ታገኘዋለህ። ሉዝ ስታደርግ ራስን ታገኘዋለህ። አትሞስፌር ነው። ስለዚህ ሀያለ አትሞስፌራችሁን በጣም ኪፕ አድርጉት ጠብቁት። የእውነት ነው እነግራችሁ፣ አታስነኩ አትሞስፌራችሁ። ለምን ይመስላችኋል የሆነ ሰዓት በኃይል ያገለግላሉ የሆነ ሰዓት እታች አትሞስፌር፣ እውነቴን ነው የምነግራችሁ። ያ ሰው ይጸልይ ይጾም፣ የሆነ የሚጾምበት የሚጸልይበት የአትሞስፌር ክልል ውስጥ ነበር። ከሆነ ሰዓት በኋላ ግን የሆኑ ሰዎችን አገኘ። ችግር የለም እኮ እያገለገልክም መጠጣት ትችላል፣ ችግር የለም እያገለገልክም እኮ እንደዚህ እንደዚህ አይነት ነገሮችን ማድረግ ትችላል። ይህንን እየሰማ ከነሱ ጋር በኋላ ታይም እያገለገለም ሲያደርገ ይዋል ሳቀው ንግስናው እየጣለ ችግር የለም እያለ ማለት ነው። ሌሎች አገልጋዮችም ሲያደርግ አይቱ። ስለዚህ ሀያለ አትሞስፌር በጣም ቫል ያደርጋል። ብዙ ሰዎች ንግስናቸውን ያጡት በአትሞስፌር ምክንያት ነው። በሌላ ነገር እንዳይመስላቸው አብዛኛው በአትሞስፌር ምክንያት ነው። አትሞስፌራችሁን ኪፕ አድርጉ። የጸሎት ቦታችሁን የፋስቲንግ፣ ሁሉንም ይህንን አትሞስፌር ጠብቁት የሚጨምሩት ኢየሱስ ጌታ ነው። ዛሬ ያወሯችሁ ትምህርት እንደባረካችሁ መቶ ፐርሰንት አምናለሁ። ከተባረካችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ዝም ብላችሁ የምትመለከቱ ሰብስክራይብ አድርጉ። ሼር ሌሎች አድርጉላቸው። በጣም ወዳችኋለሁ። ተባረኩልኝ። እግዚአብሔር ከእናንተ ጋር